አይ ዘሪሁን እባላለሁ የሴቶች የተለያዩ ዲዛይኖች የአፍሪካ ሽፎኖችም ኖርማልም ልብሶችን ነው ምሰራው። ብድር ስትጠይቅ ሁሉም ሰው ወዲህ አውጥቶ አይሰጥህም። ወንድምህም ቢሆን ጊዜ ይሰጥሃል፣ እስኪ ያገኝ ወይ ላይኖረው ይችላል። ዛሬ ማንም ሰው ላያበድር ይችላል፣ መተማመንም ላይኖር ይችላል። ጓደኛ እኮ እያለው የለኝም ይላል። እዚህ ጋር ግን አንተ አሁን አንድ 10 አንድ ሺህ ብር ስጠኝ ብሎ እያለ የለኝም ላይ ከፍለኝ ይችላል ትላለህ። እዚህ ጋር ግን አሁን መቹ እና አሁን 72 ሺህ ብር ሰጥቻለሁ ማለት ነው ገብቷል። አይ ኮዝም ብሎ እንደውም ከኪሳቸው አውጥተው እንደሰጡህ ነው መቅጠር ያለብህ እንጂ ይሄ ብድር ምናምን አይደለም። ብድር ስትጠይቅ ሁሉም ሰው ወዲህ አውጥቶ እንደ አይሰጥህም። ለምሳሌ ጓደኛ ባንክ ነው ሊኖረው የሚችለው ብር ወይ ደግሞ ወይ ከቤተሰቡ ጋር ተነጋግሮ ሊሆን ይችላል። የሚያበድር ምቹ ግን ከማንም ጋር አይነጋገርም፣ ህጋዊነት ብቻ ነው የሚፈልገው። ማምን ምንንም ያዩት ነገር የለም። ታማኝነቴን እያዩ እየጨመሩ እየጨመሩ እየሄደው ከዚህም እንዲሻል ነው የሚፈልገው።